ከግራው የአንጎል ንፍቀ ክበብ መሻገር እስካልቻላችሁ ድረስ ባለህበት እርገጥ ነው ህይወታችሁ የሚሆነው። ሰው እውነታን የሚረዳው ባለው ምልከታ ነው። የአእምሮ አካላዊ ግላጭ የሆነው አንጎል በቀኝና በግራ ንፍቀ ክበብ ተከፍሏል። ቀኝ የአንጎል ንፍቀ ክበብ ህብረትና አንድነትን ሲመለከት፣ ግራ የአንጎል ንፍቀ ክበብ ትንተናና ልዩነትን ይመለከታል። የሁለት አምራ ኃይላት መገለጫ የሆነው ሶስተኛው ልኬት ወይም ምድር አንድን ኃይል በመጠቀም ብቻ ሳይሆን ሚዛናዊ የሆነ አጠቃቀምም ያስፈልጋል። እስራኤል በጠጣሩ ጉውዝ አለም ላይ የሚገኝ ቦታ ሳይሆን በአይሲስ በራና በኤል ወይም ደግሞ በቀኝ አንጎል

ይህ ከግራው የአንጎን ንፍቀ ክበብ ወደ ቀኝ የአንጎን ንፍቀ ክበብ አጠቃቀመን በማዘወር አዲስ እውነታን ስለመለማመድ ነው የሚጠቁመው። ቀኝ አንጎን ንፍቀ ክበብ ብቻውን ጥሩ ነው፣ ግራ የአንጎን ንፍቀ ክበብ ደግሞ ጥሩ አይደለም እያልኩኝ ሳይሆን በግራው በአንጎን ንፍቀ ክበብ አመክኔው በትነው መመልከት የተከፋፈለ ሕሳቤ አንድ ሰው ሲኖረው ሙሉ እውነታን ከመመልከት በገደብ ስርዓት ውስጥ ሌላ ገደብ በላዩ ላይ ይወጥራል። የከፍተኛ የትምህርት ተቋማት ምረቃ በዓል ላይ ተማሪዎች መናዘላቸውን ከቀኝ ወደ ግራ ያዞራሉ። ለዓለማዊው አገዛዝ ተቀጥቅጠው እንደተሰሩና አሳም ፍልጋ በግራው ሰላም ጎን ፍቀ ክበብ እንደሚዋትኑም ያመለክታል። እውነታን በተሰጣችው ልክ ለመገንዘብና የተረፈረፈ አሳል ለማግኘት ከግራ ወደ ቀኛ አንጎን ፍቀ ክበብ ተሻገሩ።